ብንያም እንግዲህ በድጋሚ ጽዮንን ልብ ሰብሮታል ምክንያቱም እሱ የሚያቀው እሷ በሌላ ወንድ እንደቀየረችው እሷ እንዳሳገተች ሁሉን ነገር አቤል ስለነገረው በእሷ ላይ በጣም ሀይለኛ ቂም ስለያዘ ምን ልትሰሪ የመጣሽ ሁለተኛ አጠገቢ እንድደርሺ እንዳደርሺ አላልኩሽም ነበሩ ይላታል እሷም እያለቀሰች ላይህ ብቻ ነው የመጣሁት ትላለች በዛም እንግዲህ እየተጨቃጨቁ አቤል ከእኔ ሴት ዞር በል በየካል ነበርን ብሎ ያዝ ሊያደርገው ሲል ቢኒያም አቤልን ገፍትሮ ወደዛ፣ እኔ የሚቆጨኝ የሚቆጭኝ በሌላው አንድ ብትቀይሪ አልናደድም ነበር። በዚህ በማይረባ ግን እኔን፣ ስለቀየርሽኝ እንቅፋት ስለሆንኩብሽ በጣም አዝናለሁ። እሱን ደግሞ አንተ ከኔ ጋር ችግር ካለብህ ሶሪ፣ ታጥቀና ጥሏቸው ይሄዳል። ዮንም በጣም ታዝናለች፣ በጣም ታለቅሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴናችሁ፣ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሁላችሁም ሰላማችሁ ይብዛ። ሙስሊም ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዛ ትረፍርፍ ይበልልኝ። ለዚህ ቻናል እንግዲህ አዲስ የምትመጡ ሁል ጊዜ እንደምለው ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ቤተሰብ ያልሆናችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን እስከመጨረሻ በማየት ሐሳብ አስተያየት ኮመንት ላይ ጻፉ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ ነው የመጣሁት። ሐረግ እንግዲህ ያው እንዲህ እንዲህ እያለ ያው አሁን ሰዓት ላይ ብዙ የሚያስጠላ ነገር ቢኖረውም ግን ብዙ የሚያስተምር ነገር አለው። ሐረግ ተከታታይ ድራማ ተለቋል። በሱ ላይ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ በሱ አንዳንድ ነገር እላችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ሁልጊዜ የምለቃቸው ቪዲዮች ወደ እናንተም እንዲደርሱ የደውል ምልክቷን መጫን አትርሱ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። በዚሁ አጋጣሚ እንግዲህ ሸዋሮቢት ያላችሁ የሸዋሮቢት ትውልድ የሆናችሁ እንግዲህ አገራችሁ ይሄው ድምቅ ብቅ ብላል። በአረንጓዴ ይለብሷል የዛ አካባቢ ነው ይሄ። በዛው ጎብኙ፣ ላስጎብኛችሁ ብዬ እንግዲህ ያው ናታንም ስሙን ቀይሮ ብዙ ወንጀሎች እንግዲህ ሴትዮዋ እያጠመደች ነው። እሱን ካጠመደች በኋላ እጇ ካደረገች በኋላ እንግዲህ ያፌት ለመበቀል ብላ ናታን እንግዲህ በማያውቀው ነገር ውስጥ እየገባ ነው። እሱም ደግሞ ያሰበው ናታን ያፌትን መበቀል ብቻ ነው። ስለዚህ ለዛ ብሎ ምንም ነገር ነገሮችን ሳይወንጀል እንደሆኑ ሲያቅ ትቶ ነበረ። ነገር ግን ሴትየዋ ደካማ ጎኑን በደንብ ስላወቀችበት በኤፍራታ ሲመጣባት እሱን መበቀል አትፈልግም ስትለው፣ እንግዲህ በሀሳቧ ተስማምቶ ያፌትን ለጊዜውም ቢሆን እንግዲህ ከሚገባው በላይ አናዶታል። ያፌትም እሱ መሆኑን በፍጹም አልጠበቀም። በጣም ነው ያዘነው። እንግዲህ ያው ጋርዱን ጠርቶ ለሱም ነገር አማክሮታል። እሱም ኤፍራታ ያገባች እውነትን የናታን እንዳላሳስረው ፈርታ ነው ወይስ እየተጫወቱብኝ ነው የሚለውን ምን እንደማደርግ ለውሳኔ እንድትረዳኝ ብዬ ነው የጠራሁህ ይለዋል። እሱም እንግዲህ ጽዮንን ይዘን እናስፈራራው ካልሆነ ሲለው፣ በጣም ይጮሁበታል። እሷ ብቸኛና አንዷ አህቴ ነኝ እንኳን እንደዚህ ስሟን እንኳን እንድትጠራ አልፈልግም ይለዋል። እሱም ቀበል ብሎ ናታንም እኮ ወንድምህ ነው። እንደዚህ አይነት ወንድም የለኝም ብሎ ያመነጫጭቋል። እንግዲህ ናታን ምንም ያደረገው ነገር የለም። ያም እንግዲህ የጋርዶ ምንም ቢሆን ወንድምህ ነው። ስለዚህ ያልሆነ ውሳኔ ትወስናለህ ብዬ እሰጋለሁ። በማያገባ ውስጥ አትግባ። ስለዚህ አሁን ኤፍራታን ምን እንዳደርጋት ምን እንደማደርጋት ግራ ስለገባኝ ነው የጠራሁት። ስለዚህ አሁን እነሱ በቆፈሩት ጉርጓድ እነሱ ለእኛ በቆፈሩልን ባዘጋጁልን ጉርጓድ እነሱኑ እንጨምራቸዋለን ይለዋል እንግዲህ ልጁም ግራ ይጋባል ማለት ነው። እሱም እንግዲህ ጥሎት ይሄዳል። ናታንም እንግዲህ ወደ ሴትዮዋ ሄዶ እያወሩ እንደ ዛሬ ኮርችብህ አላቅም። የናታንን ሰዎች፣ የአያፌትን ሰዎች ሸውድሃቸው እንደመጣ ሰማው፣ በጣም ጎበዝ ነው፣ በጣም ኮርችብሃለሁ እያሉ እያወሩ እንግዲህ የዲያና እናት ናታንን እያመሰገነች እያለ ልጇ ይመጣል። በዛን ሰዓት በጣም ተደነግጥና ናታን መጋረጃ ውስጥ እንዲደበቅ ታደርገዋለች። እሷም ልጇን እንዴት ዛሬ እንዴት በቀኑ መጣ ምናምን ትላለች። እንዲ በማንኛውም ሰዓት እኮ መምጣት ትችላለሁ ቤቴ ነው አደል እንዲ ላታል። አይ እንደሱ ማለት ዛሬ እንደት መጣ ብዬ ነው ትለዋለች። እሱም እንግዲህ ያው በሬን ለመክፈት ሞክራችሁ ነበር እንዲ ትናንትና በተመሳሳይ ነገር ተሞክሯል። ማን እንዴት ማንም አልሞከረም ብላ እንግዲህ ያው አፏ ላይ ቢለይባትም ልታሳምነው ትሞክራለች። እሱም እንግዲህ የምሄድበት አለ ታጥቤ ልወጣን የመጣሁት ብሎ ክላሱን ገብቶ ይዘጋል። እሷም እንግዲህ ናታንን ስለዚህ ስራ ስለምንም ነገር ዲያና እንዳታቅ ልታስተዋውቀን ስትመጣ እንደማንተዋውቅ ሆነን እንተዋወቃለን። አሁን ቶሎ በልሂድ ብላ ከቤት ታባራዋለች። እሱም ወደ ቤት መሄድ እንደሌለበት እና አሁን የአፌት ሰዎች እንደሚከታተሉት ስላወቀ ጥበቃ ሁኔት ደረግላት ነግረዋለች እንግዲህ፣ ያፌት በዙሪያው ብዙ ሰዎች ስላሉ እያንዳንዱ ነገር ለማጣራት ጊዜ አይፈጅበትም። ቀጥታ እንግዲህ ምን ያደርጋል፣ ሉሊት ጋር ይደውላል። ሉሊት ጋም ደውሎ ያለውን ነገር ይነግራታል። እሷም ጥፍሬን ሁሉ ያሰጣኝ እሱ ነው ማለት ነው፣ ስለዚህ ከአለቃ ጋር ሳይሆን ጠላትነት ከዚህ በኋላ ከኔ ጋር ነው ትላ እያለች ብቻዋን ስታወራ ቤዛ እንግዲህ ከልጅ ጋር ፕሮግራም ስለ ነበረ ስልት ወጣ ስትል ትመጣለች። እሷም ሉሊትን እንግዲህ ቀርባ ልጠይቃ ስትል ምንም ነገር ልትነግራት አልፈለገችም። ማን ነው ግን እንዲህ ያደረገች ብትላትም ፈጽሞ ልትነግራት አልፈለገችም ማለት ነው። እሷም ተናዳ ጥላት ትሄዳለች። ከዛም እንግዲህ ጽዮን ያው ቢንያምን ስታገኘው አቤልንም አግኝታ ነበረ። አቤል እንግዲህ ያው ያፌት የያዘውን የናታንን ወንጀል ቪዲዮ ስለያዘ በዛ ወጥመድ ውስጥ አስገብቷታል። በድጋሚ መጀመሪያ ያስገባቸውን ወጥመድ አሸንፎ ነበር ከዳጊ ጋር ሆኖ፣ አሁን ግን በወንድሟና በቢኒያም ነው የመጣባት። እነሱን ተወል የምትለው ፈጽሞ እኔ ተውላት አልቻለም። ሲቀጥል ደግሞ ኤፍራታ እንኳን ከማትወደው ሰው ጋር እየኖረች ናታንን ለማዳን ስትል እየከፈለች ያለው ዋጋ ጭምር ያ ደርስ ካቶባቸዋል ምክንያቱም እሱ ከያፌት እንዴትም አርጎ እንዴት አድርጎ እንደነገረ እንዳገኘው ለጽዮን ይነግራታል ማለት ነው። ምክንያቱም አሁን ሳትወድ በግዱ እሱ ያላትን ነገር እንድታደርግ ተገዳለች። ስለዚህ በጣም ተስፋ እየቆረጠች ነው። ጽዮን በጣም እያዘነች፣ በጣም እያለቀሰች ነው። ምክንያቱም ያው ከቢኒያም ጋር በጣም ፍቅር ውስጥ በጀመረችበት ሰዓት ነው ይሄ ችግር የገጠመት። ከዛ እንግዲህ ያው ኤፍራታን ትጠራታለች ኤፍራታም እሺ መጣሁ በቃ ብላት ወደ ጽዮን ትሄዳለች ማለት ነው። እንግዲህ ዳጊና እናትየዋን ምግብ እያበላት እንግዲህ ሁል ብዙዎቻችሁ ገኒ ትዳን ገኒ ትዳን ገኒ ካልዳነች ድራማው እራሱ ያስጠላል። ምክንያቱም እሷ ተስፋ ሲቆርጡ ተስፋ እንዲኖራቸው፣ ሲያዝኑ እንዲጽናኑ፣ ሲከፉ እንዲደሰቱ፣ በቃ የሆነውንም አልሆነውንም እያወራች ታሳምናቸዋለች፣ ይረጋጋሉ። አሁን ግን እሷ መናገር አትችልም። እና በጣም ነው የሚያስጠላው። ስለዚህ በዛ ላይ ደግሞ ቢኒያም በሱ ምክንያት ስለሆነ በጣም ነው ያዘነው፣ በጣም ተስፋ የቆረጠው። ዳጊ እንግዲህ ለእናቱ ምግቡን እያበላ ቢኒያም ይመጣል። ተቀምጦ እንግዲህ በሀሳቡ የናቤል የነፂውን ነገር ይመጣበታል። በጣም ተናዱ፣ ብትት ብሎ ይወጣል። ላጎቴ ብሎ ቢጠራውም ሊሰማው አልቻለም። ወዴት እንደሚሄድ እንግዲህ አናቅም፣ ቀጣይ ላይ የምናየው ይሆናል። ከዛም እንግዲህ ያው ኤፍራታ ጽዮን የቀጠረቻት ቦታ ትደርሳለች። ስላለው ነገር ሁሉ ትነግራታለች። መጨረሻ ላይም እንግዲህ አንቺ የለፋሽበት እንግዲህ የለፋሽበት ዋጋ የከፈልሽበት ነገር ሁሉ የሚያሳጣ ችግር ተፈጥሯል። እባክሽ አልቀሱን ተይና የሆነውን ሁሉ ነገር ንገሪ ትራታለች። ከዛ ቢንያም በምን እንዳስፈራራት ቢንያም አቤል ይቅርታ፣ የአቤል ቢንያም እንዳሳገተው ያፌትንም እንደወገ ሁሉን ነገር ስትነግራት በጣም ትደነግጣለች። አቤሪያ ክስት ብላ ከዛ እሱም የእናታንን ዶክመንት